ተወዳጅ የተከበራችሁ የአርሂቡ መዝናኛ ፕሮግራም ተከታታዮቻችን እንግዲህ የብርሃን ጉዞ ላይ ደርሰናል። የብርሃን ጉዞ የምንማርባቸው ህይወታችንን እንግዲህ ጥሩ አቅጣጫ ሊጠቁሙ የሚችሉ የተለያዩ ሰዎችን እየጋበዘን የምናወራበት የምንማርበት ፕሮግራማችን ነው። በዚህ የብርሃን ጉዞ ፕሮግራማችን ላይ የሚቀርቡ የምታውቋቸው ታሪክ ያላቸው ብዙ የህይወት ተሞክሮችን ያሳለፉ ወንድም እህቶች፣ አባት እናቶች ካሉ ከታች ባስቀመጥ ነው ስልክ ቁጥር መሰረት መደወልና ከኛ ጋር መቅረብ ይችላሉ። የህይወት አካላቸውን፣ የህይወት ገጽታቸውን ያካፍሉናል ማለት ነው። እንግዲህ እህታችን ማኢዳ ዛሬም እንደተለመደው ከባለፈው ፕሮግራም የቀጠለ የኡስታዝ ሷሊህ አስታጥቄን የደራሲ የማዲህ የወንድማችንን ታሪክ እየዳሰሰች ትገኛለች። ወደ ብርሃን ጉዞ ፕሮግራማችን እናልፋለን። ውድና የተከበራቸው ክቡራና ክቡራት ተከታታዮቻችን ከብርሃን ጉዞ ፕሮግራማችን ላይ ደርሰናል። በዛሬው ከብርሃን ጉዞ ፕሮግራማችንን በቀጣይ ሳምንት ጠብቁም ብለን ቀጠሮ ባስያዝናቸው መልኩ ከውድ ኡስታዛችን ከውስታዝ ሳሌ ሀስታጥ ጋር ቆይታችን እንቀጥላለን። ከእሳቸው የህይወት ጉዞ ብዙ ነገሮችን እየቀሰማችሁ እየተማራችሁ እንደምትቀጥሉ ባለሙሉ ተስፋ ነኝ። አብራችሁ እንድትቆዩ ግብዣዬ ነው። ኡስታዝ አሰላሙ አለይኩም። ወአለይኩም ሰላም ወራሕመቱላህ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ዛሬም ሳትሰለችሁ የእናንተን የህይወት ውጣ ውረዶች ወደኛ ለማጋባት አጋባት ወደኛ ለማሻገር አሻገር ስለመጣችሁ ደስ ብሎናል። ጥሩ ቆይታ እናደርጋለን። ያልጠየቅናችሁን ጥያቄዎች ያልዳሰስ ነው እንጂ የህይወት ክፍላችሁን እያነሳን ቆይታ እናደርጋለን። ግድ የለም። በደስታ መርሐባ። ማሻአላህ። ተመልካቾች አብራችሁን ቆዩ ወደ መድረክ አጋፋሪነቱ ስንመጣ የማይሰለች ቀልድ ከቁም ነገር የተቀየጠበት ትልቅ ብቃት አይተናል። ይህን ደግሞ በተለይ በዋሪዳ የመድረክ ስራዎች ላይ እና እሱ ጋር ደግሞ ነጥራችሁ ስትወጡ እንደኛ የተሰማን ስሜት ከፍተኛ ነው። ለምንድን ጥረታችሁ፣ ትጋታችሁ በአንድም በሌላ እናየው ስለነበረ ና እንዴት ነበር ዋሪዳ መድረኮች ላይ የነገሳችሁት? ከዛም በኋላ ደግሞ የተለዩ አዲስ አበባ ቦታ ላይ የሚዘጋጁ መድረኮች ላይ ዝግጅቶች ላይ ሞገሱ እናንተ ነበራችሁ እና እሱስ እንዴት መጣ? ምን ሆነ መሰለሽ? እሱ ጋር ደግሞ አሁንም ብሻል ልክ እንደግ የሚያያዝ ነገር አደለ። የትኛውን ቦታ ላይ ለመግባት እደፍራለሁ። እንደው ኮ መድረክ አንድ ወጋየሁ ንጋቱ የሚባል ሰውዬ አለ፣ መድረክ መሪ እና ሌላ ታማኝ የሚባል እኔ እከታተላለሁ። የኢትዮጵያን አርት እና መድረክ ሲመሩ በጣም ያስደስቱኛል ሁለቱ። ወጋየሁ ማለት ፍቅር እስከ መቃብር የተረከው ሰውዬ ማለት ነው እና ኢስላሚኩ ውስጥ ይመጣል ብዬ የማላስበው ነገር ነበር። ይሄ ነገር እንደ ኢስላሚክ ላይ እንደዚህ አይነት ነገር መስራት ይቻላል። እንደ እና ከልጅነት ጀምሮ ከታተል ስለነበር እንደዚህ አይነት ነገር ጎንደር ላይ የተወሰኑ ዓመታት ኖሬያለሁ። ጎንደር እዛ ለማስተማርም ለመማርም ሶስት አራት ዓመት እዛ ነበርኩኝ እና ብዙ ጓደኞቼም ጎንደሪዎች ናቸው። የዳዕዋ የተብሊቅ ጀማዎች አንድ በጣም የሚጣፍጥ እንትን አላቸው፣ ባህል አላቸው። ልምድ ምንድናት? ሰርግ ላይ ፕሮግራም ያዘጋጃሉ። ይሄ ድለቃው ጭፈራውን ምናምን ለመቀነስ የዳዕዋ ፕሮግራም ይባልና እንዲሁ ቀልድ ጨዋታ ነው እኮ። እንደዛ ተደርጎ ብቻ ያቺን ሁካታዋን ለመቀነስ ያደረጓት ነች። ቆንጆ ነገር ነች። እና ጎንደር ላይ እንደዛ ጀመረን፣ ጓደኞቻችን ሲያገቡ ይችን ፕሮግራም እያዘጋጀን ምናምንና እዛ ላይ እነዚን መድረኮች እኔ ነኝ የምመራቸው። ማለት ለዚህ አህል ቅርቡ ሷሊሕ ነው ተብሎ የሆነ ስም ተለጠፈብኝና እንደዛ ሆነ። ከዛ ወኪል ታውቂዋለች፣ መሐመድ ወኪል አልፋሩቅ ባለቤ፣ ጎንደር ለተለያዩ ሰርጎች እዛ ይመጣ ስለነበረ እነዛ እያየ ነበረና አንድ ፕሮግራም አዘጋጀ። አልፋሩቅ አምባሳደር ትያትር ላይ የሆነ ፕሮግራም አዘጋጀ። እዛ ፕሮግራም ላይ ጎንደር ነበርኩ በሰዓቱ። እና መድረኩ እንድትመራው ፈልጋለሁ አለኝ። መጣው። እኔ አንድ ነገር ስሰራ ገድዬ ነው የምሰራው። ማለት ከመጨረሻው ለፍቼ ለፍቼ ለፍቼ ትንሽ የምትጣፍጥ ነገር ያረካኛል። እኔ ካረከውበት የሆነ ነገር አላወጣውም። እና በደንብ ተዘጋጅቼ ነው የመጣሁት። ፕላን አደረግኩ። ይሄ ነገር እንጀራም ሊሆን ይችላል፣ ሌላም ጥቅምም ሊኖረው ይችላል የሚል አሰብኩኝ እና ለዛ ፕሮግራም ቆንጆ ዝግጅት አዘጋጅቼ መጣሁ ማለት ነው። እና መድረኩን ስመራ መዋዝ ሀቢብ ነበረ። እዛ መድረክ ፕሮግራም ላይ ወሬዳን ለመጀመር እሱና ጓደኞቹ እያሰቡ ነበረ። እና ቀጥታ ልክ ፕሮግራሙ እንዳለቀ መቶ ሰዋል፣ እንዴት ነህ? ሰላም ነው አለ። የኔንም መድረክ አንተ ለምትመራው እና እደውልልሃለሁ ስልኬን ከወኪል ይቀበላለሁ ምናምን ብሎኝ ሄደ። ከጠበኩት በላይ አንድ እርምጃ ከፍ ያደረገ ጉዳይ ነበረ። ይሄ እኔ አስቤ አልነበረም ያን። ከዛ ዋሪዳ አንድ ላይ በሚደንቅ ሁኔታ ከአራት ወር ምናምን በኋላ መሰለኝ የተዘጋጀው እኔ ወደ ጎንደር ተመለስኩኝ። ከአራት ወር በኋላ ዋሪዳ አንድ ተዘጋጀ እና የሚደንቅ ፕሮግራም ነበረ። አሰላም አለይክ። ከዛ እዛ ላይ ደግሞ በጣም በህይወቴ የማደንቀውን ሰው ሙሐመድ አወል ሀምዛን ሸህ መሐመድ አወልን ነው የምንሸልመው። ስለሱ ባዮግራፊ ተዘጋጅ ምናምን ዶክመንተሪ እንደዚህ ዘጋቢ ታቀርባለህ ምናምን ሲሉ ለምንም አይደለም በቃ ልቤ ውስጥ ስለነበረ ስለምፈልገው ነው የሰራሁት። የመሐመድ አወልን ታሪክ ሰርስሬ ሰርስሬ ሰርስሬ ፈልጌ ያንን በደንብ አድርጌ አዘጋጅቼ አቀረብኩት። አንድ ላይ በጣም ቆንጆ አቀባበል ነበር። ዝ ሞራል ሆነኝ። ከዛ በኋላ በቃ መግፋት ነው። ከዛ መንገዱም እየተጠረገ መጣ። ሞርም ከዛ በኋላ እኔም መስፋት ጀመርኩኝ። ነገሮቹን ሰው ልብ ውስጥ ለመክተት የጥበብ ትልቅ አቅም እዚህ ላይ ያለውና ማየት ጀመርኩኝ። በዛ መንገድ ነው የመጣሁት ወደ መድረኩ። አንዳንድ ነገራቶች ሲመጡ ለጊዜው የኛን ጊዜ የሚያጣበበው ወይ ደግሞ የኛን የሆነ ሌሎችን ሰዎች የምናግዝና እና እነሱን የምናሻገር ይመስለንና እኛ ግን እንሻገርባቸዋለን። ይሄ በጣም ትልቅ ትምህርት ነው በህይወት ይሄ ሁሉ ውጣ ውረድ ሲኖር ብዙ መሰናክሎች ይኖራሉ። ሁሉም ነገር አልጋ በልጋ አይደለም ማለት ስነ ጽሁፍ ሲጻፍ አለ፣ ግጥም መድሃ አለ። ሁሉም ነገር የራሱ ዘርፍ አለውና እኛም ከእናንተ እስካሁን የወሰድነው ነገር ብዙ ነገሮች አሉ። ግን ደግሞ ይሄ ነገር ፈትኖኝ በዚህ ወጣሁት የምትሉ ህይወት አዘንብላባቸው የተቃናችባቸው የተቃናችላቸው በምን መልኩ እንዳለፋችሁ እሱን የምታካፍሉ። የሰው ልጅ በጓደኛ ይጠፋል፣ ታውቂያለሽ፣ ይለማል። ጓደኛ የአንድ ሰው ትልቁ የህይወት ዘዋሪ ነው። እና የጠፉ ሰዎችም የጠፉት በጓደኛ ነው፣ የለሙትም እንደዛው። ብዙ ችግሮች ይፈጠራሉ። ብዙ ነገራቶች ተከስተው ሊሆን ይችላል ሁሉንም እንዳመጣጡ መልሰሽው ሊሆን ይችላል። በጓደኛ በኩል የሚመጣ ነገር ግን ለመመለስ ከባድ ነው እና እኔን ሊያከሽፉኝ የሚችሉ ሁኔታዎች የተፈጠሩበት ጊዜ ነበረ። እኔ ሰው አልነቅም በነገሮች ላይ። ጎንደር የኖር ኳት አራት ዓመት ኮምፕሊትሊ፣ ደግሞ ሌላ የህይወት ጥፋት የሰጠችኝ ቦታ ነች ከመርከዝ ቀጥሎ ምንድን ነው ብዙ አይነት ነገር ተረዳውበት ሰው እንዳከብር የሆንኩት እዛ ነው። ለካ ሰው ሆዱ ነው ለካ ውስጡ ነው ለካ ሰው የሚባለው ለካ ይሄ ፊት ለፊት የሚታየው እስከለት ነው አይደለም። ለካ እንድል ያደረገኝ የጎንደር ማህበረሰብ ነው። ሰውየው ስታየው ምንም የሚያውቅ አይመስልሽም የሚናገረው ነገር ግን ሀገር መገልበጥ የሚችል ሆኖ ታገኘዋለሽ። እና እኔ ኮምፕሊትሊ ከዚህ ነገር ወጥቼ ስለሜክ ነገራቶችን ራዕዩ አለ፣ ዓላማ ጭንቅላት ውስጥ አለ። ግን ወደ ሌላ ዓለማዊ ስራ ለመግባት ደግሞ ፕሮሰስ የጀመርኩበት ሰዓት ነበረ። እዛ ሆኜ ለምን ካልሽኝ የቤት የመጀመሪያ ልጅ ነኝ ብዬሻለሁ። ቤተሰብ መደጎም አለብኝ እኔ ራሴን የእኔ ብቻ አይደለሁም ብዬ ተሰማኝ። ገባሽ? ለቤተሰብም እኮ መኖር አለበት ሷሌህ ምናምን ብዬ በቃ ዓለማዊ ስራ መስራት አለበት ሷሌህ እና ስራዎችን ማሰብ አለበት ምናምን ብዬ አብረውኝ የነበሩ ጓደኛቶች አዎ ንክ ነው፣ እንደዚህ ነው፣ እንደዚህ ነው ምናምን ተባለ። በጣም ፕላን ተደርጎ ምናምን የሆነ ሱቅ ነገር ለመክፈት ፕሮሰስ ተጀመረ ማለት ነው። እና ይገርምሻል፣ አንድ ልጅ ነበረ ጎንደር ዩኒቨርሲቲ የፊዚዮቴራፒ ተማሪ ነው። እና አጋጣሚ ብዙ ሁኔታዎች ያገናኙናል እና ብዙ ጊዜ እናወራ ነበረ። ክርስቲያን ነው ግን ይሄ አለማዊ ጉዳዮች በጣም ኢንትረስትድ ነኝ እኔ ሂስትሪ ላይ እሱም ያ ነገር ያስደስተዋል እና በዚህ ጉዳይ ብዙ ጊዜ ሙናቃሻ እናደርግ ነበር እና ምን እንዳለኝ ታውቂያለሽ? ሩይ እኔ ሱቅ ልከፍት ነው ምን ትለኛለህ ስለው በዚህ ጭንቅላት ሱቅ እዚህ ጠባብ ከተማ ላይ ሱቅ? ይሄ ያንተ ጭንቅላት እኮ ጠባብ ከተማ አይሆነውም። እና ዝም ብለህ እንዲህ የሚሉ ለመሰለኝ ሰዎች ነበሩ። እዛ ጋር ሱቁን ሊከፍቱ ኢንቨስት ሊያደርጉልኝ ገንዘብ ሊሰጡኝ የተዘጋጁ ሰዎች አሉ። እነዚህ ሰዎች ሊያጠፉህ ነው አለኝ። እና ተነስ ሂድ አዲስ አበባ እና እዛ ተቸግረህ ኑር፣ ግን እስካሁን የመጣህበትን ያንን ሁሉ የለፋህለትን አላማ ትተህ ጊዜ አታባክናል። በጣም አነቃኝ እና እዛ ጋር እሱ ያጠፈው ነገር ይገርመኛል። እነዛ ሁሉ ጓደኞች የተናገሩትን ንግግር በአንድ ሰውዬ ንግግር ነው ያከሸፍኩት። ይሄ ሁሉ ላይ የመጣው በገንዘብ እጥረት ነው። አሁን ይህንን ስራ ለመስራት በነገሮች ላይ የእኔ አይነት ሰው ትልቁ የሚፈትንበት ነገር ገንዘብ ነው፣ ኢኮኖሚካል ድጋፍ ነው። ስራችን እራስን መስጠት ይፈልጋል። እኔ በፕሮግራም አይደለም የምኖረው። እኔ ካልደከመኝ አልተኛ ካረበኛል በላን እንደዚህ አይነት አኗኗ እንደፈለግኩ ነው የምኖረው። ግን ይሄ ኢንቨስትመንት ይፈልጋል። አይደለም፣ እንደዚህ አይነት ሰው ሆነች ደግሞ ሳት በይ እንደዚህ ሳትተኝ ደግሞ አይሆንም። ያገንዘብ እና ያንን ነገር ለማግኘት ሰርቼ በቃ የሆነ ሰዓት ላይ ወደዚህ መለሳለሁ የሚል ሀሳብ ነበር እና ያቺ ታይም ለእኔ ከባዱ ሰዓት ነበረ እንደ ወጣትም እንደኔ እንደማንነት ከባዱ ሰዓት ያ ከዚህ ከስነ ጽሁፉም ከምኑም ከምኑም ነቅዬ ወጥቼ ወደ ዓለማዊ ስራ አራሴን ልከተው የነበረበት ጊዜ ያሳለፍኳት ወቅት ከባዷ ጊዜ ነበረች እና በአንድ ቀጭን ምክር አለፍኳት። በቃ ከዛ ኮምፕሊትሊ ተነሽ ወደ አዲስ አበባ መጣው። እናቴ ቤት ገባው። የተወሰኑ ወራት የችግር ጊዜ አለፈ። ከዛ በኋላ የመጀመሪያው መጽሐፌ አለ ጀምሬው ነበረ መጀመሪያ ላይ። እሱን ወደ መጨረስ ሲሄድኩኝ አላህ አገራራው እሱ ተመረቀና መራ አልሆነኝ ቀረው ማለት ነው። እና እንደዚህ ነው ከዱንያ ወደ አኺራው። ከዛ በኋላ ደግሞ መልሼ ወደ ነበርንበት ልገባ ስል ጊዜው ከባድ ነበር። ለዛ ነው መልሼ አሁን ከጠየቅሽኝ ጥያቄ ጋር ክራሽ የሚያደርግ ሳይሆን ያ ጊዜ ያለፈው ጊዜ ከባድ ነበረ። ያንን ጊዜ ግን የአንድ ሰው ምክር ንዶታል። አዎ ለማለት ያክል ነው። እና ሰው ሰሚ ከሆነ የገንዘብ ችግር ለካ በንግግር ይፈታል ለካ ሰው ኪሱ ባዶ መሆኑ ሲያስጨንቀው የሆነ ሰው የተናገረው ቃል ንግግር ለካ ኪሱን ይሞላል። አለመቸኮልም ብዙዎች በሄዱበት መንገድ አለመፍሰስም ደግሞ ለህይወት ትልቅ ነገር አለው ብዬ አስባለሁ። ካላችሁት የተነሳና በዚህም ህይወት ያስተማረቻችሁ ነገር አለ ብዬ ገመትኩኝ። ምን ተማራችሁ ከዚች ህይወት ከኖራችኋት እድሜ? ገና እየተማርኩባት ነው። እኔ ሁሌ ተማሪ ነኝ እላለሁ። ከህይወት ምን ተማርክ ብትይ፣ አሁን ገና እኔ እንትኗን ነው ያየሁት የህይወትን መልኳን ነው ማቀው ቁመቷን ወርዷን፣ እንጂ ውስጧን ገና አላገኘሁት። ገብቶሻል? ለምን እስካሁን እየተቀያየረችብኝ ነው፣ አንዴ ሰው አንዴ አውሬ እየሆነች ነው። እና ልክ ማንነቷ ሲገባኝ ነው ህይወትን ተረድቻታለው እሷ ማለት እቺ ናት ልልሽ የምችለው በደንብ ውስጧንም ላይዋንም ስረዳው ነው። አሁን እኔ እስካሁን ያየሁት የህይወትን ላይኛውን ክፍል ነው ውስጥ ሀቂቃ ገና ነው። አዎ፣ ግን ላይዋም ኮ ብዙ ነገር ይመክራል። አሁን የአሁኑ ተጅሩባ ኮ የተናገርኩት አንድ የህይወት ትምህርት ቃል ኪስ እንደሚሞላ ተረድቻለሁ ያልኩሽ ማለት ነው። እና የሰው ልጅ የህይወት ትምህርት ከየትኛው ምድራዊ ትምህርት ይበልጣል። ይህንን እስካሁን ባለው ህይወቴ ተረድቻለሁ። አንድ ህይወትን ኖሮ በብዙ መሰናክል ውስጥ አልፎ ህይወትን ተረድቷትና ተምሮ የሚናገረው አንድ ንግግር እድሜ ልኩን ትምህርት ላይ ካሳለፈ አንድ ሰው ንግግር ይመጣል። ምክንያቱ ትክክለኛው ማንነት ያለው እዛጋ ነው። በቃ ሰው ምክሩን መሬት ጠብ የማይለው ከህይወት ሲማር ነው። ይህንን ስለተረዳሁኝ ህይወት ያስተማራቸውን ሰዎች በልዩ ምልከታ ነው መመለከታቸው። እንደዛ ነው። ከህይወት ምን ተማርክ ካልሽኝ፣ መመለስ ካልቀረ ልመልስልሽ መችለው ይህንን ነው የህይወት ትምህርት ትልቁ ትምህርት እንደሆነ የተማሩትን ሳይሆን የሰሩትን፣ ያው እኮ ነው። ያው ሰርተው ነው የሚማሩት፣ በችግር ውስጥ ሆነው ነው የሚማሩት። የተሳካለት ሰውማ ነገራቱ በነገሮች ላይ ብዙ ጊዜ የሀብታም ልጆች ችግር አለባቸው። ይህንን ነገር ለመረዳት ምልልሽ ፈልጌ ነው። ህይወትን በአግባቧ ይረዷት። ህይወት ምንድናት? ለዛ አትጣፍጣቸውም ዝም ብለው እንትን ይሏታል እንጂ ትችስ እንዳይሆንብኝ፣ ግን በጣም የምትጣፍጠው ያችኛዋ በጣም ዋጋ ተከፍሎባት የተገኘችው ናት። እና እነዛ ሰዎች ናቸው በጣም አለማችን ላይ ተጽዕኖ ፈጣሪ ሰዎችን ባግራውንዳቸው ቢጠና እንደዚህ አይነት ሰዎች ናቸው። ያለ አባት አይደል ጌታችን ሰይዳችን ነቢያችን ዐለይሂ ሰላቱ ወሰላም ያለፉት አላህ፣ እንደዛ ነው። አንድ ብቁ ማንነት ብቁ ስብዕና የሚፈጠረው በችግር ውስጥ ነው። ለዛ ነው እንጂ አላህ የሚጠቀመው ጥቅም የለም። ነብያችን ያለ እናት እና ያለ አባት በማደጋቸው ውስጥ የሰው ቤት አጎት ቤት ማደጉ ውስጥ አላህ የሚጠቀመው ጥቅም የለም። ግን የእሳቸውን ስብዕና ለመከርከም ሞር፣ አርአያ እንዲሆን አለማት ለአለማት መድህን የሆኑ ዘንድ እንዲያስችል በችግር ውስጥ ማለፍ ነበረባቸው። አየሽ፣ እንዲህ ያለ እናት ፍቅር ያለአባት ኩርቆማ ማደግ እኮ ከባድ ነው። እና ችግር ውስጥ ነው ህይወት ትክክለኛዋን ትምህርቷን ቲዮሪያን የምትሰጥሽ የምታስተምርሽ። እየኖር ነው ነው እንኖረዋለን፣ እንማራለን። ኢንሻአላህ የመጨረሻ አድርገዋለሁኝ። በብዙ ከእናንተ ካወራች በተጨማሪ ነው ብዙ ሙከራዎችን ስትሞክሩ፣ ለምሳሌ ይሄ የሶሻል ሚዲያ ዓለም ስትቀላቀሉ፣ ቴሌግራም ላይ የተለያዩ ጽሁፎችን ትጽፉ ነበር ከመጽሐፉን በፊት ሕድራውን የምትወካክሩት ነበር ሰርግ ላይ፣ የተለያዩ ፕሮግራሞች ላይ ከዛ ዩቲዩብ ላይ መጣቸው የተለያዩ ታሪኮችን አንድ ሰው ቢሰማቸው ይህ ዘመን ቅያሬን ማግኘት የሚችልባቸው ነገሮች ግን አልነበሩም። ቪዎች አልነበሩም። ሰው ያን ያክል አልነበረም። ና ስለፉ ስትለፉ ተስፋ ሳት ቆርጦ የደረሳችሁበት ነቲጃው ውጤቱ የዛ አለመሰልቸት ነውና ለወጣቶች በተለይ አሁን ሚዲያውን በተመለከተ እንደዚሁም ደግሞ በብዙ መንገድ ይከስሩና ሲመጣ እኔም ማበቃ አልችልም ብለው ተሳስረው ቁጭ ይላሉ። ራሳቸውንም አደጋ ላይ የሚጥሉ አሉ። ጥቅል ላርጋቸው እንደ ወጣቶች የመጣችሁበት የወረዳችሁበት አለና ለአንድ ዓላማ ምን ድረስ መሄድ አለባቸው? ምን አለ መሰለሽ እነዚህ ነገራቶች ፈታኙ ናቸው። ለስኬት ላይ ለሚቸኩል ሰው በጣም ፈታኞቹ ነገራቶች ናቸው። የዩቲዩበር ለምሳሌ ቪው ካነሰበት በጣም ልብ የሚመታ ነገር ነው እና እኔ ተደጋጋሚ እነዚህ ነገራቶች ገጥመውኛል። ስቲል ነው አሁንም ድረስ የኔ ቪዎች ያን ያክል አይደሉም። ግን ምንድን ነው መሰለሽ የሰው ልጅ ለራሱ የሚሰጠውን ግምት ማስተካከል አለበት። ብዙ ጊዜ የምንሳሳተው እዚህ ላይ ነው። እኔ ማነኝ ብለን አናስብም። ስራችን በአንድ ጊዜ ተወንጭፎ ሰማይ እንዲነካ መጠበቅ የለብንም። ለራሳችን የምንሰጠውን ግምት ማሰብ አለብን። እኔ አንድ ቪዲዮ ስሰራ ምን አደርጋለሁ መሰለሽ ምን ያክል ለፋሁ የእኔ ማንነት ምን ያክል ነው በዚህ ስራ። ይሄን ስራ ስንት ሰው ካየልኝ ውጤታማ ነው ማለት ነው ብዬ አስባለሁ። እንዳትቆጩ ማለት ነው። የስ እና የምንለያየው እዚህ ጋር ነው። ለምሳሌ አሁን ጽኑ የሆነው ሰውዬ እና ደካማ የሆነው ሰውዬ የሚለያዩት ከሰው ከሚጠብቀው ነገር ነው። ያ ደግሞ የሚመነጨው ለራሱ ከሰጠው ግምት ነው። እንዴ እኔ ቀጥታ በአንድ ጊዜ እንደ የሰራሁት ስለ አንድ ሰውዬ የሰራሁት የዩቲዩብ ዶክመንተሪ እንደ መንዙማ አንድ ሚሊዮን እንዲታይ ከጠበቅኩ እንዴ እኮ ተሰብሬ ነው የምቀረው። አይደለም እኔ ይሄ ንግግሬ ወይንም ደግሞ ይሄ አንድ ሺህ ሰው ከሰማው እንትን አድርጓል ማለት ነው መጥቷል ማለት ነው። ለምን? ምክንያቱም ሰብስክራይበሬ ገና አስር ሺህ ነው። ከአስር ሺህ ሰው አንድ ሺህ ሰው አየው ማለት እንዴ፣ ምን ትፈልጋለህ ከዚህ በላይ እንዴ? አስር ፐርሰንቱን እኮ ይዘኸዋል ማለት ነው። ሲያድግ፣ እያደገ ይመጣል። ሁለተኛ ነገር፣ አንተስ ምን ምን ተጠቅመሃል? ይህንን ስራ ስትሰራ ሰው ዘንድ ተቀባይነት እንዲያገኝ፣ ጥሩ ካሜራ አለ? ጥሩ ዝግጅት አድርገሃል? ጥሩ እንትን አድርገሃል? ኤዲቱን፣ ኤዲቲንጉ አሪፍ ነው ወይስ አይደለም? አይ ከሞላ ጎደል የሆነ ከሚቀር ተብሎ ነው። ስለዚህ ለዚህ ደግሞ የሚገባው አምስት መቶ እኮ ነበር። አንድ ሺህ ከሆነማ በጣም ምርጥ ነው። ከዛ በተጨማሪ የመረጥከው ርዕስ ለአሁን ዘመን የሚመጥን ነው፣ ሰው የሚስብ ነው። አንተ መናገር የፈለግከውን ነገር ሰውን በሚስብ ነገር ነው የለወስከው፣ ወይንስ ደግሞ ደረቅ የሆነ ነገር ነው እያወራ ያለው። ከዚህ ሁላ አስበሽ ሁላሳው መጨረሻ ላይ የተገኘውን ውጤት መመሰን ነው። እና ለራሳችን የምንሰጠውን ግምት እንወቀው። በአንድ ጊዜ ስኬት የለም እና መልፋት የግዳችን ነው። ከዛ በኋላ ለራሳችን እኛ ዘንድ ነፍሳችንን አሳንሰን እንያት። እንዴኔ፣ እኔ አንድ ሺህ ሰው የሚከተለኝ ማን ሆኜ ነው ካለ እንሰራለን። ገብቶሻል? ምን የሚያቆመች ነገር የለም። እኔ ሰላ አስታጥቄ የወንዶች ወንድ እንዴት ተብሎ አንድ ሺህ ሰው ያይልኛል? እንዴ መቶ ሺህ እኮ ነበር የሚገባው ካልኩ ግን ነገ ሌላ ስራ መስራት አልችልም። የእኔ መዚ ሌላ አምስት ሺህ ኮፒ ነው የተሸጠውና እንዴት ምናምን ምል ከሆነ ነገ ሌላ ጽሁፍ ላልጽፍ ነው ማለት ነው ስለዚህ ተስፋ የሚያስቆርጠው ትልቁ ነገር ለራሳችን የሰጠነው ግምት ነው ገብቶሻል በአንድ ጊዜ እንደ አልበርት አንስታይን ልታወቅ አልችልም በጭራሽ ወይ እንደ ፑቲን እዛ ስልጣን ላይ ልወጣ በጭራሽ በቃ ለራሳችን የምንሰጠውን ግምት አሁን በእርግጥ ጊዜው ቀልድ ሆኗል ባልሆነ ነገር ነው ሰው ተጽዕኖ አይፈጥሩም ግን የሚታወቁት ባልሆነ ነገር ነው እና ፊታቸው ቫይራል የሆኑ ሰዎች እየተፈጠሩ ነው ባልሆነ ነገር። ስለዚህ ይሄ ያስከው መንገድ ጽናት ይፈልጋል ማለት ነው። ምክንያቱም ሰው ላይ የሚያርፍ ጥሩ መልእክት ያለው ለህይወት የሚጠቅም ነገር ነው የምታወራው ማለት ነው። ሰው አሁን ቀኑን ሙሉ ድንጋይ ሲሸከም የዋለው በመንግስት መስሪያ ቤት ሲደክም የዋለውም ሰው ማታ ቤቱ ገብቶ እንዲጨቀጭቅ አይፈልግም። ለዛ ነው እኮ እነዛ ሰዎች ቫይራል የሆኑት። መሳቅ ነው የሚፈልገው፣ ይህንን የኑሮውን እንትን መረሳት ነው የሚፈልገው። ስለዚህ ጎበዝ ሰው ሰውየውን አስቀሽ ማስተማር መቻል አለብሽ። ያንን ካልቻልሽ ግን ለምን ቫይራል አሉ ብለሽ ሰውን መውቀስ የለብሽም። እና ለራሳችን ወጣቱ የትኛውም የስራ ዘርፍ ላይ ያለ ውጤቱ እንደጠበቀው የማይሆንለት ከሆነ ለራሱ የሰጠው ግምት ልክ አይደለም ማለት ነው። ለራሱ የሚሰጠውን ግምት ማስተካከል መቻል አለበት። ያ ከሆነ ተስፋ የማይቆርጥም ውጤቱን እያደር ይመጣል የሚል ሀሳብ አለኝ። አመሰግናለሁ። እኛም እናመሰግናለን። ወደፊት ኡስታዝን ምን ላይ እናገኛቸው? ምን ተስፋ እናደርግባቸው? ከዛም ምስጋና ካለ። እሺ ወደፊት ብዙ ነገር አለ። ገና አልተነካም። ብዙ የሚመጣ ነገር አለ። መቶዎቹ መጽሐፎች እንዳልኩሽ እነዚህ መቶ መጽሐፎች ነው። ይጎደለላችሁ አልጎደለም አልጎደለም እንትን ናቸው መዳረሻ ናቸው። ማሳመጭን ነው ገብቷል፣ ግን እንደ ግማሽ ነው። የአንተራን ታሪክ አያጠፋውም። ኢትዮጵያዊም ስለሆነ አንተራ ከሀበሻዊ ታሪክ ጋር ስለዚህ የግድ ይጻፋል። አንዱ እሱ ነው። አንዱ ቅድም ነገርሽ ያለው አደት የሚል ስለ አደት አጻጣፉ የተለየ ነው የሚሆነው። ሌላ አለ። ለምሳሌ ይሄ ልጅ አንድ ፐርፌክት የሆነ ልጅ እንዴት ማሳደግ ይቻላል የሚለውን፣ ስለ ትዳር፣ እነዚህ ነገራቶች ሁላ አሉ። እነዚህ መቶ ርዕሶች ውስጥ ኢስላሚክ ታሪክ ላይ ይበዛሉ አብዛኛዎቹ እንትኖች ኢስላሚክ ታሪኩ የታጠፈባቸውን ቦታዎች እንደዚህ አንጓ አንጓቸውን ለብቻ አንዳንድ ርዕስ ሰጥቻቸው አስቀምጫቸዋለሁ። እና አንዳንዶቹ የኔን ምራቅ መዋጥ እየጠበቁ ነው፣ አንዳንዶቹ የጥናቴን መሟላት እየጠበቁ ነው፣ አንዳንዶቹ የሆነ ነገር እየጠበቁ ነው። ብቻ ሁሉም ሰዓታቸውን ጠብቀው ይወጣሉ። ትልቁ ነገር ይሄ ነው፣ ተትቶ የሚታለፍ ከዛ ውጭ ግን ገና ብዙ ተአምር እናያለን እንጂ ብዙ ነገር እናያለን። ይጠበቅብናል ኃላፊነትም አለብን። በጣም ቆንጆ ነገር ሰርተን ማለፍ ስለምንፈልግ እናደርገዋለን ኢንሻላህ። ከጎን እናን ኢንሻላህ ለመጠቀም ተጠቃሚዎች አድርገን በህይወቴ ይህን ጨምረውልኝ እዚህ አደረሱኝ። ይህም ቢያደርጉልኝ እዚህ ደረጃ ደርሻለሁ። ወደፊትም ደግሞ የምጠብቃቸውም ሰዎች አሉ። እንደዚሁም ደግሞ ማመሰግናቸው ሰዎች አሉ። እገዛቸውን እንፈልገዋለን ምትሉት ካለ እንደዚሁም ሚዲያቸው በጣም ብዙ ትምህርቶች ይሰራጩበታል፣ ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ እነዛንም ጭምር እንዲከታተሉ መልእክት። እሺ፣ በመጀመሪያ ወላጆቼን ማመስገን እፈልጋለሁ። እነሱ በሰዓቱ እኔ ቢያንጫንጨኝም እንዳልኩሽ ቅድም ግን የሰሩት ነገር እኔ ጭንቅላቶች ብዙ የፈጠረው ነገር አለ። አስተሳሰብ ሰላማዊ እንዲሆን አድርገውልኛል። እያንዳንዱ ነገር ውስጥ የነሱ እጅ አለበት። ከዛ በኋላ መርከዝ የመርከዝ ውስታዞቼ ማረሳቸው ማረሳቸው ሰዎች አሉ ጓደኞቼ በተለይ ውስታዝ ሳይድ ኦልሬዲ ስምንት ዘጠኝ አስር ዓመት አንላቀቅም አብረን ያለ ነው እና ምን መሰለሽ እንደ ጓደኛ ብቻ ሳይሆን እንደ ታላቅ ወንድም ብቻ ሳይሆን እንደ ብዙ ነገር ነግራቶችን ሳት ላደርግ ተው ያለ ኡስታዝ፣ ማለት በጣም ነግራቶችን ባንክሮ የሚከታተል የሚከታተልና ነግራቶችን በጥልቀት የሚመረምር ሰው ነው። እና እኔ እንዲህ ላደርግ አስቤ ነበር ብዬ እሱን ሳላማክር ምሰራው ስራ የለም እና እሱም መሰራት አለበት የለበትም፣ እንደዚህ በዚህ አይነት ከሆነ ይሰራ። እነዚህ ነገራቶች ዕለታዊ ይሄ በስራ ላይ ብቻ ሳይሆን በህይወት ላይ እያንዳንዷን ነገር የምንማክር ሰዎች ነን እና በብዙ የህይወት እንትኖች ላይ የእሱ ሚና የጎላ ነው። ሞሐመድ ወኪል ብዙ ቦታ ላይ በጣም ሜጀር የሆኑ እንትኖችን ምዕራፎችን እንድሻገር እርካብ ሆኖ አሳልፎኛል። እንደው ሌላ ማን ልበልሽ? ብዙ ናቸው። ብዙዎቹ ቅድም እንዳልኩሽ ሰው አከብራለሁ እና ያ የህሩ አንዷ ምክር እኔ ጋር ትልቅ ነገር የፈጠረች ናት እና ልክ እንደዛ ብዙ ሰዎች አሉ። ሁሉም ከልብ ላመሰግናቸው እወዳለሁ። ከዛ ውጪ ያው እኔ አንድን ነገር የምሰራው በነገሮች ላይ ዩቲዩብ ላይ ለምሳሌ ስብለ የሆነ ነገር ያልሆነው ለምን መሰለሽ? የሆነ ነገር ሲያጅበኝ ነው የምሰራው። ማለት ስራዬ ብዬ እንትን ብዬ ሳይሆን በሆነ ጉዳይ ላይ የሆነ እያነበብኩኝ ምናምን ከሆነ የሚያጅበኝ ነገር በዛ ላይ ርዕስ አድርጌ ይሰረዋሉ። እንደዛ ነው እና ቢያንስ በሳምንት አንድ ቪዲዮ መልቀቅ አለብኝ ብዬ አስባለሁ። በሳምንት ውስጥ ካነበብኳቸው ነገራቶች የሆነ ይህን ነገር ባካፍለው ምርጥ ነው ያልኩትን ነገር ያቺን ቀረማ አድርጌ እሰራት አለው። ቲክቶክ ላይ በተለይ ኡስዋ ሊሆኑ የሚገቡ ሰዎች አሉ፣ የተለያዩ ርዕሶች አሉ። እነዛን ነገራቶችን እንደዚሁ ካገኘት እለታዊ የሆነ ነገር ነው። እኔ አዲስ እውቀት ስጨምር የዛን እውቀት ከኔ ተሻግሮ ሰውን ማረም ወይንም የሆነ ነገር መፍጠር ይችላል ብዬ ካሰብኩ አካፍለዋል። እና ሁሌ ንባብ ነው፣ ሁሌ አዲስ ነገር አለ። ለዛ ሁሌ ዩትዩባችንም ቲክቶካችንም ይንቀሳቀሳል እና እሷ ላይ ሀስታት ገኝ ነው የሚለው እንግዲህ ሰው ያገኘናል፣ ይከታተል ብዙ ነገር ያገኛል። ሌሎችንም ወንድሞቻችንን ቢከታተሉ መልካም ነው። የሰው ልጅ መማር አለበት። የመጨረሻ መልክቴ ነው። ከየትኛው አቅጣጫ በየትኛውም በኩል እውቀት የህይወት መሰረት ነው እና መማር ነገራቶችን በጥሞና መከታተል በጣም አስፈላጊ ነገር ነው። የሷሌ ምክር ይጠቅመኛል የሚል ሰው መመክር መማር ጊዜ የሚሰጥ ነገር አለ ይንን ይመስላል። በጣም አመሰግናለሁ። እናንተ በጣም አስወራሽኝ ዛሬ ደስ ብሎኛል የምር። እኛም በጣም እናመሰግናለሁ። ያው አንድ ሰው በሆነ ነገር ላይ ጎልቶ ሲታይ ዝም ብሎ ነገራት ውስጥ ተደላድለውለት መስመር ይዘውለት የመጣ ይመስላል እና ከእናንተም ነው። አሁን በድሑ ደጃፍ የቆሙ ብዙ ልጆች አሉ ኪነ ጥበቡ ላይ ግጥሙ ላይ ብዙ መንደርደር እየፈለጉ ግን ያገዳቸው ዳገት አለና ያንን የወርዱ ዘንድ የእናንተ የህይወት ተሞክሮ የህይወት ውጣ ውረዶች ያስተምራሉ ብለን ስላሰብን ነው። ህይወታችሁን በግልጽ ሳደብቁ ለእኛ ትምህርት ይሰጣል። ያላችሁትን በሙሉ እንደዚህ ደስ በሚል ስላካፈላችሁን ደስ ብሎናል። በጣም እናመሰግናለን። እንግዲህ ተመልካቾቻችን፣ ከማድህ እንደዚሁም ገጣሚ ደራሲ፣ የመድረክ አጋፋሪ ከኡስታዝ ሳሌ አስጠቂ ጋር ጥዑም ቆይታ አድርገናል። ብዙ ትምህርቶችን ከሳቸው እንደወሰዳችሁ አንጠራጠርም። ሌሎች ከሌ ቢቀርብልን የህይወት ጉዞ ወይም ደግሞ የህይወት ብርሃኑ ወደኛ ይጋባል ብላችሁ የምታስቡ ሰው ካለ ከታች በምናስቀምጥላችሁ ስልክ መጠቆም፣ ሀሳብ መስጠት፣ እናንተ ራሳችሁ መምጣት ትችላላችሁ። ቀሪ ፕሮግራሞቻችን ይቀጥላሉ። መልካም ቆይታ